አመልኩት አምላክ የተአምራት አምላክ እንደሆነ፣ ተአምራት ማለት መንገድ የለም ሲባል መንገድ አለ የሚል ድምፅ ነው። ተአምራት ማለት ለእኔ ጉዳይ እንደሌለውም ብሎ ማመን ማለት ነው። ተአምር አለ ብለህ የምታምን ከሆነ የትኛውም ጉዳይህ እግዚአብሔር ጋር መምጣት ይችላል ማለት ነው። አምላካችን ድንቁን ታሪኩን ያስቀመጠበት መጽሐፍ ላይ የዘጠና ዓመት ሴት ወልዳለች። አራት ቀን የሞላው ሬሳ ተነስቷል። በባዶ ሜዳ ምግብ ዘንቦ ተበልቷል። ከአለት ውሃ አፈልቋል። እንጀራ እንደ ዝናብ ወርዷል። እንደ ዝናብ በበርሜል ደቅነው አስገብተዋል እህል ስለዚህ የምታመልከው አምላክ የተዓምራት አምላክ ነው። ስለዚህ እግዚአብሔር ጋር የማይመጣ ጉዳይ የለም። ይህ ጉዳይ እንኳ በቃው የሚባል ነገር የለም። በአጭሩ ልንገርሽ፣ የማይጸለይበት ኬዝ የለም። ዘኢንድ ይባላል፣ ፊልም ሲያቅ መጨረሻው። ጸልያ ጸልያ በቃ ጨረስኩ የምትለው ኬዝ የለም። ሰው ዛሬ የተያወውን የረሳውን በቃ እግዚአብሔር ይሄን አይሰጠኝም ያለው እግዚአብሔር ይዞለት ይመጣል። ዳጋባን ያላባ ልተነብኝ ነው ድምፅ ስለምሰማ ወደ ክብራችሁ ለመሄድ ተነሱ ይላቸዋል። ባንቻ ጋባ ጋባር አዎ አዎ አዎ እግዚአብሔር እየተናገረች ስለሆነ ነው። ወደ በረከትሽ ለመሄድ ተነሽ ይልሻል። ወደ ክብር ስለመሄድ ተነሽ ይልሻል። ከናማታ ከማታ ረቦስ አጠገባችሁ ያለውን ሰው መታ አርጉትና ወደ ክብር ለመሄድ ተነስ በሉልኝ። ባካ ከማሳ ቬኒያ ቶኮማስ ደባርያ ባካባንያስ ራቫጋዲያ ናኮሳ ጀለቫንያ ናኮማ ላክራቫጋዲያ ማሳካባ የያዛችሁን ገመድ እግዚአብሔር በጠሰው ያሰራችሁን ገመድ እግዚአብሔር በጠሰው ስለዚህ የማትጸልይበት ከእግዚአብሔር ጋር የማታወራበት ከዚህ የለም። ምንም ነገር እግዚአብሔር ጋር ከመጣ መላ አለሁ አንድ በጣም የደነቀችኝን ሴት ታሪክ ልንገራችሁ እና ከዛ ልጸል አንዲት ሴት በጣም ልታቋት ሴት ነች ሁለተኛ ነገሥት ምዕራፍ አራት ላይ ያለች ሴት ነች ግን ማዝ ነው የዛሬው ቃል። አንተ ላይ ካልሰራ ቻርጀርህን ቼክ አድርገው። ይኸውልህ አንዳንድ ጊዜይታ ሶኬቱ ይሰራል፣ ሞባይሉም ይሰራል፣ ስትሰካውም ቢላል። ስለዚህ ቼክ ማድረግ ያለብህ ሶኬቱ ይፈታልኝ፣ አይደል? እስቲ ቻርጀርህን ቀይረው፣ አላስተላለፍ ብሎ ነው። ድምፅ ሰምቼ መጥቻል። የተዘጋ ፋይል ዛሬ ይከፈታል። አንዳንዱን ሰው ከኤምባሲ ደውለው ሲጠሩታል ሄላ ከሪያሎስ የአንዳንዱ ሰው ከክፍለ ከተማ ሲደወላል ገማላ እኔ ቅድም እህታችን ስትመሰከር አልገረመም እያልኩት አለች። እንዲህ ያልክ ነው ዛሬ የሚመጣው እያልክ አይ እባክህ ደክሞኛል እያልክ መሮኛል እያልክ ለአዲስ መንገድ ግን ተዘጋጅ ይላል። አንዳንዴ የተለመደ ወደ እኔ አትዩ ቅዱሳን፣ ከኔ ምንም አታገኙም የሚል አለ። ከኔ ግን ብዙ ነገር ነው ያለ። ይ ባይኖር ቴሌቪዥን ከፍቼ ጮህብሃለሁ እ አለ አለ እኔ ላይ አለ። ገንዘብ የለንም አሉት ብርና ወርቅ የለንም። ወደኛ ግን ተመልከት። እምሰጥ ነገር ግን አለ አንዲት ሴት በሱነም ነበረች ብሎ ነው የሚጀምረው። እቺ ሴት ባለሀብት ሴት ነች፣ ገንዘብ ያላት ሴት ነች። እና ነቢዩ ኤልሳ በእሷ ቤት ባለፈ ጊዜ እንጀራን ለመብላት ይገባ ነበር ይላል። ይኸውልህ ገንዘብ ካለ ሰው ለመብላት አንተ ቤት መምጣት አለበት። ኤልሳ ነብይ ነው። እዚህ ሴትዮ ቤት የሚመጣው ለጉብኝት አይደለም፣ ለመብላት ነው። ሲቸግራቸው ነው እንዴ እኛ ጋር የሚመጡት ምትል ይቻላል። አንተም ሲቸግር ነው እኛ ጋር የምትመጣው። ገንዘብ ሲፈልጉ ነው እንዴ የሚደውሉልኝ የምትለው፣ አንተም ጸሎት ስትፈልግ አር የምትደውልልኝ ስትፈልግ አይደል የምትመጣው። በቃ እኔም ያለኝን እሰጥሃለሁ። አንተም ስጠይቅ ያለህን ስጠይቅ እየለቀቀ ነው። አረ ልጠረገው ለአበላብ ሚወጠሱን ጥርግ እና ኤልሳ እዚህ ሴትዮ ቤት የሚገባው ለመብላት ነው። ለምን ሌላ ቤት አይገባም? ሴትዮ ሀብታም ነች፣ ምግቡ አሪፍ ነው። ይገባል። ዳይኒንግ ቴብሉ ላይ ቁጭ ይላል። እቺ ጨርቋን አርጎት ይችላል፣ ያረጋል። ሹካና ማንኪያውን ይዞ በልቶ እግዚአብሔር ይባርካችሁ ብሎ ይወጣል። አንድም ቀን አይጸልይም። አቤት በልቼ ቦታ ሳልጸልይ አንቺ ሽት አርጎት እንጀራውን ወጣኩ ሴትዮ አግር እንዲለች ለባሏ ዝዝ ጋ ያለች ዘ ማን ኦፍ ጋድ ይሄ ሰው ልባርክ፣ በሄድክበት ሁሉ በገባችሁበት ሁሉ ይሄ ሰው የእግዚአብሔር ሰው ነው ተ ናጋብ የተመላለስክበት ቤት ሌባ አትባልም። የተመላለስክበት ዘራፊ አትባልም። የተመላለስክበት ቤት ይሄ ሰው የእግዚአብሔር ሰውን ነው። ካና ቫቴማስ ቅባት ይሰማኛል። እናንተ ጀሌ ቫርዲያማ ከባስ እኔ ሰማለሁ። ዓለም ሁሉ ሊለን ነው ባክ። ዓለም ሁሉ ሊለን ነው። ዓለም ሁሉ ሊለን ነው። ይሄ ሰው የእግዚአብሔር ሰውን ደጋግም። እግር ያበዛበት ቤት ሌባ አትባልም። እግር ያበዛበት ቤት ሌላ ምን መጣ አትባልም። እግር ያበዛህበት ቤት እየተመላለስክም ይሄ ሰው የእግዚአብሔር ሰው ነው። ምን አይነት የማይለመድ አኖይንቲንግ ማይለመድ ቅባት በየቀኑ እያየችው አልለመደችሁም። በየቀኑ ምግብ እየበላ አልለመደችሁም። ዴይሊ ነው የምታገኘው፣ ግን አፏ ቃሉ አልተቀየረም። ዲስካ ይሄ ዘማሩፍ ጋዳ ሀጃና ከማታ ራጋዲያሳ ምታ ይለኛል ጌታ ስማቹሁ ላይ የተነሳ ከመሬት ይጣበቅ። ደጋኒያና ከባ ስማችሁን በክፉ የሚያነሳ ትናጋው ይጣበቅ፣ በኢየሱስም አፉ ይዘጋ። አቫጋቫሪያዳሳ ባለበት ቦታ አፉን ይዘጋ። የእግዚአብሔር መልአክ አፉን ይዝጋው። ረግማለሁ፣ አፉ ይዘጋ። አማጋባገባዴ አላ በቫዳ

ይሄ ሰው ደጋግሞ ቤት መጥቷል፣ ግን አልናቃችሁም። ምን አይነት አኖይንቲንግ ነው? በቃ እንደ አይነት ቅባት ነው የመጣብ ነው። ሀላባዳያስ አስራ አምስተኛውም ጊዜ ሲጨብጠን ይሰግዳል። ስለዚህ አለች፣ ይህን ቅባት አለች፣ ምሳ እየበላ ብቻ እንዲወጣ አልፈልግም አለች። ሰገነት እንስራለት አለች። ሁላችሁ አበሾች ኢትዮጵያውያን፣ ኤርትራውያን ወዳጆቼ ስሙኝ። ቅባትን ማክበር ማለት እግዚአብሔርን ማክበር ማለት። ኦነር ማድረግ ማክበር ምንድን ነው? ኦነር ማድረግ ምንድን ነው? በምን እንደምገልጸው አላውቅም። ማክበር፣ ትልቅ ቦታ መስጠት ለቅባት። ቅባትን የምታከብረው ከሰውየው ነጥላህ አይደለም። ይሄ ሰውዬ የእግዚአብሔር ሰው ነው አለች። ሰገነት እንስራለት ለማ ለኤልሳ ለምን ሂዘም ማኑፍ ጋር ሰገነት ማለት ከኛ በላይ እናስቀምጠዋለች አለች። ከዚህ በፊት ተመላልሶ በልቷል አልተነበም። ሰገነት ላይ አስቀመጠችው። አሁንም ባለፈ ቁጥር ለማረፍ ይገባ ነበር ይላል። ማረፊያ አገኘ። ሰውየው ርፍ ሲል ምንድን ነው የምትፈልገው? አላት። ተናገርብኝ፣ እግዚአብሔር ሰው፣ ተንብይብኝ፣ እግዚአብሔር ሰው፣ ቃል አውጣብኝ፣ እግዚአብሔር ሰው አላ አይደል። ራሱ ደግሞ ምን ልናገርብሽ የሚያስብል ደግሞ አሰራር አለ። የህይወትን ሰገነት ሰጥተ ለእግዚአብሔር ነገር ዋና ነገርሽ ለእግዚአብሔር እናስቀምጠሽ። እሺ ደግሞ አሁን ምን ልጥራ? ምን ማለት ነው? አሁን አንቺ ላይ ምንም ብጠራ ይሰራል። እንዴት ኦረዲ አንቺ ቅባቱን ስላከበርሽው። አንድ መንፈሳዊ ልጅ አለኝ። አሁን በተለያየ ምክንያት አይመጣም ስ እና እንዲህ ይለኛል። ኃይለኛ ቅባት የሆነ ሰው ላይ ሲያይ ይደውልኛል፣ አባቴ ያን ሰው እንዳገኘው አድርገኝ ይለኛል። ከዛስ ላስደንግጠው በበረከት ይለኛል። አትንገሩ፣ ያላችሁበት ቦታ ልምጣ። ከዛስ በካኪ ወረቀት ገንዘብ እጁ ላይ ላስቀም፣ ሲደነግጥ የሚባርከኝ ነገር ይሰራል ይለኛል። ይሄ ሰው ብዙ ጊዜ እኔን አስደንግጦኛ። ለምሳሌ አንድ ቀን መኪና እየነዳን በአጠገቤ እየሄደ አባቴ አንድ ያዘው ያዘው ብሎኝ ቼክ ጽፎ ሰጥቶኛል። ምን መሰለ ኤልሳ፣ እስካሁን እየበላ ወጥቷል። ሌላም ቤት ይበላል። ሰገነት ግን አስደንግጦታል። አንጋታ ካማስ የሆነ ሰው ቤትማ እግዚአብሔር ሰብሮ ገባ። ሃጋላ ጋባ ይርብሪ ቢድ ገባራ ጌታዬ ይናገረኛል። ማንም ሰው በሽታውን ይዞ አይወጣም። ኤች አይቪ ይረገጣል፣ ካንሰር ይረገጣል፣ እርግማን ይረገጣል። ነብዩ ብዙ ባለስልጣኖችን ያውቃል? እና ምንድነው ነው የምትፈልጊው ለአለቆች ወይስ ለመኳንንቶች ልንገርልሽ? ምንድነው ነጋዴ ስለሆንሽ ጉዳይ አታጭም ክፍለ ከተማ ልንገርልሽ፣ ገቢዎች የት ልንገርልሽ? አላት። አይ ችግር የለም አለችው። እኔ በወገኖቼ መካከል የተቀመጥኩ ማለት ኤቭሪባዲ ተባባሪ ነው። እዛም ሚኒስተሩ ወዳጄ ነው። እዛም ዳኛው ወዳጄ ነው። እዛም ሁሉም ወገኖቼ ናቸው። ደን ወር ያለችው የሴትዮዋ ጉዳይ መሬት ላይ የሚያልቅ አይደለም። ነብዩ ደግሞ የጠየቃት መሬት ላይ ምን ጉዳይ አለ፣ ከበድ ያለች ጉዳይ አለ ካለ ላስፈጽም ነው ሚለት ግያዝ ልጅ የላትም። የእሷ ነገር ክፍለ ከተማ ገቢዎች የሚያልቅ አይደለም። የእሷ ጉዳይ በባለስልጣን የሚፈታ አይደለም፣ በሚኒስቴር የሚፈታ አይደለም። ልጅ ነው የሌላት ልጅ ደግሞ እግዚአብሔር ስጦታል እሷም አንተን ጉዳይ ያስፈጽማል ብላ አይደለም፣ ሰገነት ላይ ያስቀመጠች የእግዚአብሔር ሰው ነው ብላ። ልጅ የላትም አለ ጠራ። በጣም ደስ የሚለኝ ቃል። ሴትየዋ መጣችና ምንድነው የሚለው አማን፣ የሱ የሱ ቃል ምንድነው የሚለው መታ፣ ምንድነው የሚለው እርሱም እንዲህ ምን እናድርግላት አለ። ግያዝም ልጅ የላትም፣ እሺ ባሏም ሸምጉሏል ብሎ መለሰ። እርሱም ጠራት አለ እ በጠራትም ጊዜ በደጃፉ ቆመች። አሁን ስማት ሴትዮዋ እንዴት የእግዚአብሔርን ሰው እንደምታከብሪያት በራሷ ቤት መታ ደጅ ጋ ቆመች። ከውስጥ እንዲህ አላት። የዛሬ ዓመት አቤት ይሄ ተአምር፣ አንድ ሰው ይገብራሁ የዛሬ ዓመት አለ የዛሬ ዓመት ይሄ እግዚአብሔር ሰው ነው፣ ቤታችን ይግባለች ምን ትፈልጋለሽ አላት። የዛሬ ዓመት አንድ ጀግና ሰው፣ አገልጋዮች እናንተ ይመለከታል። ይሄን ቀን ጻፉት፣ በሰው እጅ የማይሰራ ነገር ባመቱ ገባ። የሰው ጉልበት የማይሰራው ነገር ባመቱ ባለስልጣን የማይሰራው ነገር በአመቱ ወንድ ልጅ ተወልጃለሽ አላት። አሁን በደንብ ስ ሴትዮዋም እንዲህ አለችው የእግዚአብሔር ሰው እንዳታታልለኝ አለችው። ምን ማለት ነው? ደክሟታል። በትንቢት ቁልፉን ስሰጥሽ እንዴት ነው ያልሽ በልሽ። ይደክማል እኮ ትንቢት ሲበዛል አይደል ጠጠልሽ። እሷም የእግዚአብሔር ሰው እንዳታ

እናት ነች በትንቢት ያመጣች ዳይ ወደ እናት ወደ እናቱ ላከው። እናትየው እኩለ ቀን ያህል እግሯ ላይ ከተኛ በኋላ ሞተ የሚል ቃል አለ። ሞተ ማለት የመጨረሻ ኬዝ ነው። የሞተ ነገር ለጸሎት መጥቶ አላቅም አንድ ቀን ብቻ። ማነች ጌጤ የልጅ ልጇ ሞተ ሲባል አምጥታ ዜጣ አለችው ተነሳ። አንዴ ነው ማቁ ሞቷል። አሁን ኢሚዲትሊ አንድ ልጄን አንድ ልጄን ብላ ጎረቤት ትጠራለች። ለበ ይሄ ልጅ አለች የእኔና የባሌ ጉዳይ አይደለም ። ይሄ ልጅ አልጋችን አይደለም ያመጣው። ብዙ ቀን ተኝተን አልወለድነውም። ብዙ ዓመት ልጅ የሚወለድበትን ስርዓት አድርገን አልወለድነውም። ይሄ ልጅ አለች ተሸከመችው ነብዩ የሚተኛበት አልጋ ላይ ይሄ ልጅ አለች የትንቢትና የቃል ጉዳይ ነው። አንተ ውሰድና አሜን በለኛ። በቃል በወጣ የመጣ ነገር ዛሬ በቃል ይነሳል። ሁለቱ አሜን ይበለኛ። በቃል የተጀመረው በቃል ይነሳል። ቀጥታ ጄፔስ ሄደችው፣ ሴትዮ የን ሄደችው። ጄፔስ ነው ሄደችው። አስተኛችሁና እዚህ ጋር ነው ትንቢት የመጠዋለችው እኔና አባታ አይደለም የወለድን ነብዩና እኔ ከእግዚአብሔር አፍ ቃል ወጥቶ፣ ሄር ኢት ኢዝ ኤ ፕሌስ። ያው እዚህ ቤት በትንቢት የተወለዱ መንታ ልጆች አሉ። ታቃቸዋለህ፣ ታቃቸዋለህ። ቲቪ ላይ ምናምን ሲመሰከር አይታቸዋል። እቺ መንታ ልጅ ልትሞት ደረሰች በኦክሲጂን ባለፈው ውስጥ መሰክር ሰምታችኋል። ወዲያው ቪዲዮ ተላከል ይለኔ። የእግዚአብሔር ሰው አለችኝ እናትዬ፣ በትንቢት ላይ ተቀበልኳት። መኪኔን እየነዳው ነበር እግዚአብሔር ሆ አልኳት ባፌን የመጣችሁ እቺ ልጅ በትንቢት ትወልዳ ያንን ሟርት ሰብራ አትሞትም አልኩት። ይዘው መጣች የተተነበየበት ቦታ ሌላ ቦታ ይዤዋለሁ ሂድም አለች። ሄዳ የታስ የታስተኛችሁ እናትበል የእግዚአብሔር ሰው የሚተኛበት ሰገነት ላይ ትንቢት የሰማችበት ቦታ ላይ ቃል የሰማ አላላላ ካፋኒያና ፒስ ትቢት የሰማችሁ ቢሞትም እግዚአብሔር እዚህ ያስነሳዋል። ወደ ላይ ወጣ በእግዚአብሔር ሰው አልጋ ላይ አስተኛቸው። አሁን ይኸውልህ ዲሉ እዚህ ነው የእኔ ዲሉ በሉ እስቴ ያለው እዚህ ነው በ ጉዳይህን ውልህ ያለበት ቦታ ላይ ነው ሄደህ ማውራት ዘላ ሆስፒታል አይደለችም። የዋሸን ሆስፒታል አምቡላንስ አልጠራችም። አስተኛቸው ባሏ ጋር ሄደች። ወደ እግዚአብሔር ሰው ደርሼ ልመጣ ነው፣ ሎሌና እንትኑን ስጠኝ አለችው። ምነው መባቻም አይደል ሰንበታ? በደህና ነው፣ ደህና ነው አለችው። ምን ማለት መሰለህ ብትነግረው ኖሮ ኧረ ልጁ ሞተ ልጁ ልጁ አረፈ ልጁ አረፈ ብትለው እሷ እስክትመለስ ትልቁን የጊዮርጊስ ድል ደውሎ ድንኳን አስመጥቶ መረዳጃ የሴቶች እድር ተጠርቶ ምስር እየተለቀመ፣ ትደርሳለች። ደና ነው አለች። ወራ ያስፈልግ አንድ ጩኢና ደና ነው በይስ። ከዛ ደስ ሚል ሎሌውን እንዲህ አለችው፣ ሚነዳውን ሎሌውን ይኸውልህ አለች። እኔ በአማርኛው በድሮ አታዘግዬን ካልኩ ብል እንኳን አታዘግዬ ነው የሚለው ምንድን ነው። ትንገጫገጫለች ብለን እንዳትፈራ እትዬን እንዳላንገጫ ግጫት ብለህ ኮረኮንች ላይ እንዳፈር ንዳው ነው ያለችው። ንዳው ቻባስ አረናት ከይ ምናምን አልልህም። ሲሬሽ ፊዩ ላይ ነው እርገጣው ዝም ብላ አለችው። ወደ ንዱ ምረቅጣ ወደ ሆስፒታል ነው ወደ ቀይ መስቀል ነው ወደ ነብዩ ጋር የእግዚአብሔር ሰው ወደ አለ በነዳው ወደ ጂፒኤስ ንዳው ንዳው። የትላንቷ ሴትዮ እኔ ደስ እንዳለች ጸሎት ቤት ትላንትና ዝግ ነበር። በር ላይ መጣች። አናስገባም አሏት። እኔ ውስጥ ነኝ። ከዛ በጥበቃ የሚያገለግለን ወንድም ለሆነ ጉዳይ ስንልከው ልክ ሲሄድ አይታ አንኳኳች። ደግሞ እንደዛ አድርጊ ትመጪ መስሎሻል? ቆይ አንኳኳች። ነግዬ ከፈተላት። ውሮ አለችው። በቃ እግዚአብሔርን ሰው ካላገኘሁት አልሄድም። ባሌ ሲሬስሹት አሟል አሜሪካን አገር ነው አለችው። አልሄድም ካላገኘሁት አለች። ከዛ መጣ ነግዬ አሳዘነች ይላል። ይህን አንድ ነገር ብትላት አለች። አምጣት አልኩት። ገባች። ግቢ ውስጥ እንደገባች መሬት ተኛች። ባል አይሙትብኝ አለች። ቃል ላወጣ ስን ቆይ ልደውልለት አለች። ደወለችለት። እናገናኝ ከላስ ሻርኩታኔ ደግሞ ላይ ላይ ባለ አሪው ረዲ ዛሬ ምንም ነገር ይዘና ይተነፍሳል ይተነፍሳል። ምን ላርግ ዛሬ? ከመቃብር የሚወጡ ሰዎች እያየሁ ነው፣ ፈንቅለው የሚወጡ ሰው ቤታቸው ሲፈነቅለ እ እሺ ሰገነት ላይ ያስቀመጠችው ንዳ አለችው፣ እንዳታዘገየኝ። ንዳው፣ ደረሰች። ስደርስ እንዲህ አላት፣ ምነው ደህና ነሽ? አለት። ነብዩ ቀርሜሎስ ተራራ ደና ባልሽ ደና ነው አላት። ስለ ልጁ ደህንነት አልጠየቃትም። ለምን? ልጁ ምንም እንደማይሆን እርግጠኛ ነው። ነብዩ ልጅሽ ደና ነው አላላትም። ለምን? በትንቢት የመጣ ነገር ምንም አይሆንም። ያ ሽማግሌው ባልሽ ደና ነው፣ ደና ነው። አንቺ ደና ነሽ? ደና ነው። እግዚአብሔር ከእኔ ሰውሮታል። ምን ሆናለች? ልጅ የሞታ ልጅ ሆ ስለው ጊያዝን ዱላውንን ካለውና አሁን በደንብ ስ ከነቢያት እጅ የሚወጣ ወረቀትም ሶፍትም ዱላም ፕሮፌቲክ ከሆነ ሲሪየስ ነው። አልፈራም፣ ተቃዋሚ ስላለ እውነት አይሻርም። ዱላን የላከው ዱላውን ውሰድና በሬሳው ላይ አጋድመው። ግን ከዱላው ጋር አንድ ትእዛዝ ተሰጥቶታል፣ በመንገድ ላይ ማንንም እንዳታወራ ብሎታል። ጊያዝ እያለፈለፈን ሄደው ዱላውን ሰጠኝ። ዱላውን እኮ ሰጠኝ። ላስነሳ ተበላሽ መንፈሳዊ ነገር ላይ ሁሉ ትእዛዝ አክብር። የለፈለፍክበት ዘይት አይሰራም። አክብር ትእዛዝ። ሄደ ሄደ ሄደው ሬሳው እንደውም የሰው ሬሳ ደብድቦ በዱላ ሴትዮዋ እኔ አላቅም። ፎር ሰም ሪዝን እኔ ለምን እንደሆነ ገያዝን አላመነችው

ሴትየ ገያዝነ መንገድ ላይ ማንንም እንዳታወራ ሲለው ሰምታል። አበላሽው እሱ እንደሆነ ከዚህ ነው የሚጀምረው አለች። ያስከካ ነው የሚሄደው ወሬው። ስለዚህ ያው እግዚአብሔር እናንፋታህም አለችው። ካልያስኩ አልሄድም አለችው። ምን አይነት ሴት ነች? ያከብራታል። ኤልሳ ተነስቶ ወደ ቤቷ መጣ። የመጨረሻውን ሁለት ሶስት ቁጥር አንብልኝ። ይሄ ነው መልክታችሁ። ባልጋ ላይ ወጥቶ በልጁ ላይ ተጋደመ ተጋደመበት። አፉን በአፉ አፉን በአፉ አይኑን በአይኑ አይኑን በአይኑ እጁን በእጁ ላይ አደረገ። በሬሳው ላይ ማለት ነው እንግዲህ። አሁን በዚህ ዘመን ቢሆን ይሄ ሰው የምን ይደረጋል? የሰው የሞተ ልጅ ላይ አፍ ካ በአፍ በቃ፣ ያን አገልግሎ ተበላሽ። አፍ በአፍ አይን በአይን እጅ በእጅ ገጥሞ እጁን በእጁ ላይ አደረገ ሙሉ በሙሉ እንደተዘረጋበትም የልጁ ሰውነት መሞቅ ጀመረ። ወዲያው አሁን ቆይ መሞቅ ጀመረ ይልና ከዛ ቀጥልልኝ፣ ቀጥልልኝ። ኤልሳም ተነስቶ በቤት ውስጥ ወዲያና ወዲህ ከሄደ በኋላ ወል ነብዩ የሞተ ልጅ አስነስቶ ካለ በኋላ ወደ አልጋው ወጥቶ እንደገና በልጁ ላይ ሙሉ ለሙሉ ተዘረጋበት። እሺ ልጁም ሰባት ጊዜ አስነጠሰውና ጣሳ ላይ ሞቶ። እኔ እኔ ይኸው ዛሬ ተነብያለ። ድምፅ ያልሰማህበት ነገር አሁን ያስነጥሳል። ጸጥ ያለው ነገር ያስነጥሳል። አሁን ድምፁ ትሰማለህ። አሁን ድምፁ ትሰማለህ። እኔ ነብይ ነኝ። ዛሬ ኬን ነው ዝም ያለ ኤምባሲ ነው፣ ክፍለ ከተማ ነው፣ ገቢው ነው። ያንተ ኬስ ጸጥ አሉ፣ ጸጥ አሉ፣ ጸጥ አሉ። አሁን ጠሽ ይላል ከዛ ዓይኖቹ ተከፈቱ እና ኤልሳም ጊያዝን ጠርቶ ሱና ማየቱን ጥራት ጥራት። እዚ ጋር ነበር ይህ ልጅ የሰጠኋት አሁን የምንቀባ ጥራት። አልነበር የተነበይኩብ ጥራል። ሩዋንዳ አልነበር የተነበይኩብ ጥራል ያ ድያሴ እዚህ ጋር ነበር የተናገርኩት፣ ጥራልኝ ጥራልኝ። አይ ካባችሁ እፈንዳለ ይታገፋን ያሳ የሆነ ሰው ጉዳዩ ዛሬ ድምጽ ያወጣል። ጥራት ጥራት፣ በል ጥራት። ሱናማይቱም እርሱም ጠራት። እንደመጣችም በይ ልጅሽኑ በይ ው ዛሬ ዛሬ ዝቤት ገባችሁ፣ በይ እንኪ፣ ውሰጂ፣ ውሰጂ የሞተ ነገርሽን በሕይወት ውሰጂ፣ እየተንቀሳቀሰ ነው፣ ውሰጂ። አዲስ ኪዳን ላይ መጣና፣ ሴቶች በእምነት ሙታናቸውን አልቀበሩትም። ሚካኤል አልወሰዱትም፣ ዮሴፍ አልወሰዱት፣ ሙታናቸውን በሕይወት እንኪ እየተናገረ ነው እንኪ፣ ድምፅ እያወጣ ነው። እንካ ያ ሆኗል። ተሳስተምና ኦርቶዶክስ ነህ ሙስሊም ነህ፣ ዛሬ ገና ነው ጴንጤ ቸርች የመጣኸው። የሰራዊት ጌታ እግዚአብሔር እንደዚህ ይልሃል፣ የሞተ ነገርህን እንካ። ተነስተዋል ይሁን